በቋንቋችን ንጠቀም ባህልና ታሪካችን ለትውልድ እናሻገር በሚል መሪ ቃሉም አራተኛው የስልጤ ህዝብ ራሱን በራሱ ማስተዳደር የጀመረበት መታሰቢያ በዓል የተከበረው በዞኑ ዋና ከተማ ወራቤ ከተማ። በተከበረው በዚህ ክብረ በዓል ላይ የእንኳን አደረሳቸው መልእክት ያስተላለፉት የዞኑ ዋና አስተዳዳሪ አቶ ዘይኔ በሊካ እለቱ በህብረትና አንድነት ለቀጣይ ልማት በጋራ የሚጓዙበት እንደሆነ ተናግረዋል። እነሆ የዛሬው ቀን ይህን ቀን የምንዘክርበት ለቀጣይ ልማት በጋራ ተሳስረን ተሳስበን ተፈጋግደን የምንሄድበት ባህልና ታሪካችንን ይበልጥ እንዲጎላ የምናደርግበት መድረክ ነውእና እንኳን የደረሳችሁ እንኳን የደረሰን ለማለት ይወስ ወዳሉ። የስልጤ ህዝብ ራሱን በራሱ ማስተዳደር ከጀመረበት ጊዜ አንስቶ የህዝቡን ቋንቋና ባህል ለማሳደግ በርካታ ስራዎች እንደተሰሩ እና በቀጣይም ለዘርፉ ልዩ ትኩረት ሰጥተው እንደሚሰሩ ዋና አስተዳደሪው በንግግራቸው አንስተዋል። ከ1993 ጀምሮ ቋንቋውን ለማሳደግ ልዩ ልዩ ስራዎች ሲሰራ ቆይተዋል። እንደምታውቁት በአንደኛ ደረጃ ጀምረናል፣ ሁለተኛ ደረጃ ቀጥሎ በኮሌጅ ሆሳና መምህራን ኮሌጅ ጀምረን ነበር። አሁን የወራቢያ ዩኒቨርሲቲ በዲግሪ ፕሮግራም ያስመርቃል በስልጥኛ ቋንቋ። ሌላው የሆሳና ኤፍኤም እና የወራቤ የስልጤ ኤፍኤም በቋንቋ የተለያዩ ዜናዎችና ፕሮግራሞችን ያቀርባል። ለአለም አቀፍ ቋንቋ አለም አቀፍ እርስ በመሆኑ ምክንያት ደግሞ ለተመራማሪዎች ምቹ እንዲሆን በኢንተርኔቱ ዓለም መጠቀም የምንችልበት የዲጂታል ዲክሽነሪ ከወራቤ ዩኒቨርሲቲ ጋር በመሆን እነሆ ዛሬ በቀጣይ ከሰዓት በኋላ በሚኖር መድረክ እንመርቃለን። ይሄ ቋንቋን ለማሳደግ የተደረገ ጥረት ነው። በሌላ በኩል የዞኑን የቱሪዝም ሀብቶችን የማልማትና የማስታወቅ ስራም በስፋት የተሰራ መሆኑን የተናገሩት አቶ ዘይኔ በተለይ ባለፉት ሰባት ዓመታት የህዝቡን ፍላጎቶች የሚያሟሉና ጥያቄዎችን የሚመልሱ ግዙፍ ስራዎች ስለመሰራታቸው ገልጸዋል። በተለይ እስከ ባለፈው ሰባት አመት ድረስ ይሄ ህብረተሰብ የተሟላ ነፃነት ያገኝ አልነበር በተለይ እምነቱን መሰረት አድርጎ አካታች የፋይናንስ ስርዓት ባለመኖሩ ምክንያት በከፍተኛ ሁኔታ የብድርና የገንዘብ አቅርቦት ችግሮች ገጥመው ስለነበረ የለውጡ መንግስት ይህን ፈቅዶ እስላማዊ ባንኮችና ማይክሮ ተቋማት እንዲቋቋሙ አስችሏልና በህብረተሰቡ ሲማመስገን ወዳል። በክብረ በዓሉ ላይ ተገኝተው ሀሳባቸው ለደቡብ ሬዲዮና ቴሌቪዥን ድርጅት ያካፈሉት የስልጤ ዞን ተወላጆች ለዕለቱ የተለየ ቦታ እንደሚሰጡ ገልጸው የበዓሉ ታዳሚ በመሆናቸውም ደስተኛ ስለመሆናቸው ነግረውናል። እጅግ የተለየ ትርጉም አለው። ዛሬ ለ24ኛ ጊዜ እየተከበረ የሚገኘው የስልጤ የማንነት ራሱን በራሱ የማስተዳደር እድል ያገኘበት ቀን በመሆኑ እጅግ ልዩ፣ ለስልጤ ማህበረሰብ በጠቅላላ እጅግ ልዩ ቀን ነው እኔ አባቴ የታገለበት የተሆነ የተለየ ትርጉም አለው ለእኔ። ለምን ብዙ ህይወቱን ነው በዚህ ጉዳይ፣ በዚህ በማንነቱ ብቻ ሳይሆን አገርን በማልማት የታገለ ነው የእኔ አባት። ስለዚህ የተለየ ነገር ነው። አሁን በተለይ አካባቢውን ስታይ በቋንቋ መናገሩ፣ ሆስፒታሉ፣ ትምህርት ቤቱ፣ መንገዱ፣ የተሻለ ትምህርት ቤቶች አለን። የተሻለ ማህበረሰባችንም የተሻለ ይኖራል ይመስለኛል፣ በእኔ ግምት። ስለዚህ እሱ የተለየ ቦታ አለው ማክበራችን። በቀጣይ በዞኑ በሚሰሩ የልማት ስራዎች ከመንግስት ጋር በጋራ ለመስራት ቁርጠኛ መሆናቸውንም ያነጋገርናቸው ናቸው የባሉት ታዳሚዎች ገልጸዋል። ከዚህ በፊት ስልጤ ራሱን በራሱ ማስተዳደር ከጀመረበት ጊዜ ጀምሮ ከኋላችን የምናየው የወራቤ ኮንፈረንሲቭ ስፔሻላይዝድ ሆስፒታል በማህበረሰቡ ተሳትፎ ገንብተዋል። እንደገና ደግሞ አይራንዚ የትምህርት ቤት ልዩ የአዳሪ ትምህርት ቤት ገንብተዋል። ሌሎች የውሃ ተቋማትን፣ የመንገድን፣ የተለያዩ ችግሮችን በመተባበር ፈቷል። ይህኑ እሴት ማስቀጠል አለበት ብዬ አምናለሁ። በፊትም ቢሆን አባቶቻችን እዚህ ያደረሱን ብዬ ማም ነው ከልጅነት ጀምሬ ይህንን ነው ማቀው። ስለዚህ ሁል ጊዜ መንግስት ማለቱ ጥሩ አይመስለኝም። እኔ አመለካከት ነው። ሁላችንም ተባብረን እንደ እንደ ስልጤ ዞንም እንደ ደቡብም እንደ ኢትዮጵያዊነትም ስራ ብዙ ይጠበቅብናል። ማህበረሰባችን ጠግቦ ማይበላ ማህበረሰብ ነው። የትም አካባቢ ብትሄድ በቂ ውሃ የለም። ስለዚህ እንደ ህዝብ እንደ ህዝብ እንዳልኩትም እንደ ዞንም እንደ ደቡብም እንደ እንደ አገርም እንደ ኢትዮጵያዊነትም እያንዳንዱ ማህበረሰብ ይጠበቅበታል ብዬ አምናለሁ።